የገባው ሰው እጅ ያወጣ ይመልሳል ማለት ነው። የገባው ሰው እጅ ያወጣ ይመልሳል፣ ያልገባው ሰው እጁን አጣጥፎ ይቀመጣል ማለት ነው። የመጀመሪያው ጥያቄ ምንድነው? የሚለው በቀን የሚሰገዱ የግዴታ ሰላቶች ስንት ናቸው ይላል። ይሄ አንደኛ ክፍል አይደለም፣ አይባለም፣ ሙሳዛ ይባላል። እጅ ብቻ አውጡ እንጂ ውሳዝ አይባልም። በቀን የሚሰገዱ የግዴታ ሰላቶች ስንት ናቸው ይላል። እሺ አንቺ አምስት ናቸው። አላሁ አክበር በሏ። እሺ ሁለተኛው ጥያቄ ልጆች ሰባት ዓመት ሲሞላቸው ልጆች ሰባት ዓመት ሲሞላቸው በምን ታዘዋል? እጀውጡና እጀውጡና ነይ ተአሊ ደምጽልሽም ሰላት ምን እንዲያደርጉ? እንዲሰግዱ። ሰላት ሌላ በደንብ ሚነገ ታዘዋል። ሰባት ተመሲ ሞላቸው ልጆቹ ሰላት እንዲሰግዱ ታዘዋል ጎበዞች ናቸው እኮ እናንተ እሺ አላሁ አክበር አላሁ አክበር ለወንዶች ነው ተስፊቅ ሲባል ደግሞ ሴቶቹ እጃቸው ተስፊቅ ተስፊቅ በቃ ተክቢር ሲባል ደግሞ ወንዶቹ እንደዚህ ነው በቃ እሺ አራተኛው አዳምጡ ሶስተኛው ጥያቄ አዳምጧ። ሶስተኛው ጥያቄ ምንድን ነው የሚለው? ሩኩዑ ላይ ምን ይባላል? እሺ፣ ስብሀነ ረብ ያዝሚ። አላሁ አክበር ተክቢር፣ ተስፊቅ አላህ አክበር አይባልም። ተስፊቅ ሲባል አጨብጭቡ ነው። ተክቢር ደግሞ አላሁ አክበር በሉ ማለት ለወንዶች ነው። ተክቢር ለወንዶች፣ ተስፊቅ ለማን ነው? ለሴቶች ማለት ነው። እሺ አራተኛው ጥያቄ ስጁድ ላይ ምን ይባላል? ወይም ስጁድ ላይ የሚባለው ዝክር ምንድን ነው?

በስጁዶች መካከል የሚባለውን ዝክር ይኸው፣ አምስተኛው በስጁዶች መካከል የሚባለውን ዝክር ማን ይነግረኛል? ስጁዶች መካከል በሁለት ስጁድ መካከል ማለት ነው። ያወቀ ሰው ብቻ እጅ ያውጣ፣ የላወቅ እጅ እንዳያወጣ። ያወቀ ሰው ብቻ መቶ እዚህ እንደማኝተ ታል

እንግዲህ ው ሁለት ስጁድ አለ አይደለም? አንዱን ስጁድ ወርደን ቁጭ ካል ነው በኋላ፣ ሁለተኛውን ስጁድ ከመወረዳችን በፊት እንላለን። ምንላለን? ረቢግፍርሊ ረቢግፍርሊ። ረጅም ነው እንትኑ፣ በዚህ እናቆም ኢንሻአላህ። ሌላው ጥያቄ፣ ስድስተኛው ጥያቄ ማለት ነው

መካ አላሁ አክበር! አንዴ ብቻ ነው የሚባለው። አላሁ አክበር አንዴ ብቻ ነው ነግሬያችሁ። ሁለቴም ልጅ ካለ እቀጣለሁ እኔ። አንዴ ብቻ አላሁ አክበር ተስፊቅ። በቃ ነቢዩ መሐመድ የት ተወለዱ ብትባሉ መልሶ ምንድን ነው? በመካ ከተማ ተወለዱ። መካ ከተማ ማለት ሳውዲ አረቢያ የሚገኝ ከተማ ነው ማለት ነው። እሺ፣ ሌላውና ሰባት ስድስት ሰባተኛው ጥያቄ ምንድን ነው የሚለው ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም የሞቱት የት ነው ይላል። እኔ እኔ አይባልም

ሌላው ጥያቄ፣ ስምንተኛው ጥያቄ ምንድን ነው የሚለው፣ የነቢዩ መሐመድ አባት ማን ይባላል? እስከዚያ የነቢዩ መሐመድ አባት ማን ይባላል? ወላጅ አባታቸው ማለት ነው። ናይ ናታታ አን አብደላህ። አላሁ አክበር። አንድ ብቻ ተስፊቅ ሶስት ጊዜ አብደላህ ነው አባታቸው። እበ ይ ማፈዛ አለባቸው። በቃላችሁ ማፈዛ አለባቸው። ነቢዩ የተወለዱ የት ሞቱ? አባታቸው ማን የሚለው ማወቅ አለባችሁ። እሺ፣ ዘጠነኛው ጥያቄ፣ የነቢዩ መሐመድ ሰላ ሰለም እናት ማን ትባላለች? እናታቸው ተአሊ ቶሎወይ እናታቸው ማነት? ከድጃ አይደለችም። ሌላ ሌላ ፋጡማ አይደለችም። ና

ግማሹስ ከድጅ አለ። ይሄ መሆን የለበትም። والله የነብዩን አባት ማወቅ አለባችሁ። የነቢዩን እናት ማወቅ አለባችሁ። የት እንደተወለዱ ማወቅ አለባችሁ። የት መሞታቸውን ማወቅ አለባችሁ። ነብዩን መውደድ አለባችሁ። እስኪ ነቢዩን የሚወድ ማን ነው ከእናንተ መካከል ሁላችሁም? الله اكبر መቃው ዳውር አውርዱ። ዳውር አውር አውርዱሽ። خلاص አውርዱ አውርዱ። እሺ ሌላው ጥያቄ

ግማሹ ረጀብ አለ፣ ግማሹ ሸዋል አለ፣ ግማሹ ዙልቀይዳ አለ፣ ግማሹ ምን አለ? እሱ አገኘችው ምን አለች? በረቢያል አወል ወር ነው ነቢዩ። ማስታወሻ ያዟ። በረቢያል አወል ነቢዩ ተወለዱ ማለት ነው። እሺ ሌላው ጥያቄ፣ ሌላው ጥያቄ። ነቢዩ መሐመድ በምን ቀን? ቀኑን አሁን ቀን ነው

አሁን አሁንም ጥያቄው ይቀጥላል ማለት ነው። ጥያቄው አላለቀም። ጥያቄው አላለቀም። የሱጁድ ይኸው፣ አዳምጡ። የሰውነት ክፍሎች ስንት ናቸው? የሱጁድ የሰውነት ክፍሎች ወይም ቆይ ሱጁድ ስንወርድ? መሬት መንካት ያለባቸው የሰውነት አካሎች ስንት ናቸው? ሁለት? አይደለም፣ አይደለም። ሰባት አላሁ አክበር እንጂ ሰባት። በቃ በቃ፣ አንዴ ብቻ ነው አላሁ አክበር አትበሉ፣ አንዴ ብቻ። እሺ ሰባት ናቸው። እሺ ሰባቱን የሰው የሱጁድ ክፍሎች ማን ነግረኛል? ሰባቱን፣ ግንባር፣ ግንባር፣ አፍንጫ፣ አፍንጫ፣ እጅ፣ ሁለት እጆች፣ ሁለት እንትኖች፣ ጉልበቶች። አ ግንባርና አፍንጫ እንዳንድ ልንቆ እንዳንድ ነው። ጅዛከላ እግር፣ እግር፣ ሁለት እግሮች ሰላት በቃ አለቀ። መልሶት መልሶታል። አዳምጡ አዳምጡ። የሱጁድ የሰውነት ክፍሎች ሰባት ናቸው። አዳምጡ፣ ማስታወሻ የያዙ። እነሱም ግንባር ከአፍንጫ ጋር አንድ ነው የሚባለው። አፍንጫ ካልነካ ሱጁድ የለም ማለት ነው። ሱጁድ ስናደርግ መሬት ላይ አፍንጫችንም አብሮ ከግንባራችን ጋር መሬት መንካት አለበት። አዳምጡ። ከዛ ሁለት ጉልበቶች ናቸው፣ ከዛ ሁለት እጆች አራት አምስት ሁለት እግሮች ስድስት ሰባት ማለት ነው። እነዚህ መሬት ካልነኩ ሱጁዳችን ጤናማ አይሆንም። ብዙ ሰዎች ሱጁድ ሲወርዱ ከኋላ እግራቸውን የሚያጋጩአሉ እግራቸውን የሚያነሱአሉ ስጁድ ከዚህ ይወርዳሉ ከኋላ እግሩ እንደዚህ ይሰቅላዋል ከመሬት ያነሳዋል ማለት ነው ይሄ ጥሩ አይደለም ይሄ ጥሩ አይደለም አዳም አዳምጡ ሌላው ደግሞ ግንባሩን ብቻ ያስነክቶ አፍንጫውን መሬት ማያስነካል ይሄም ቀጣ ነው ስህተት ነው ማለት ነው ጥሩ አይደለም ሌላው ደግሞ ስጁድ ላይ አይኑን የሚጨፍናል አይኑ አይጨፈንም ስጁድ ላይ የሰማችሁ ነው ስጁድ ሲኖርድ አይናችን ከፍተን ነው፣ እንደዚህ እያየን ነው። ስጁድ ሲኖርድ እንደዚህ እያየን ማለት ነው። አይን አይጨፈንም ማለት ነው። እና እሺ፣ ቀጣዩ ጥያቄ ምንድን ነው? ቀጣዩ ጥያቄ በአንድ ረከዓ፣ ያው አዳምጥ፣ በአንድ ረከዓ አዳምጥ፣ በአንድ ረከዓ

ስጁድ ወርደን ሁለት ስጁድ እናደረጋለን። በአንድ ረካ ውስጥ ያለው የስጁድ ብዛት ሁለት ነው። የሩኩ ብዛትስ አንድ አንድ ነው። ይሄን መርሳት የለባችሁም መርሳት የለባችውም፣ ንግሪያችኋለሁ። እሺ ሌላው ጥያቄ ምንድን ነው የሚለው? የነብዩ ጎሳ ጎሳቸው ጎሳ ዘር ማለት ነው የነብዩ ጎሳ የነቢዩ ጎሳ ምን ተብሎ ይታወቃል? የነብዩ ጎሳ ጎሳ አላቸው። ነብዩ ጎሳ ማለት ማለት ነው። ለምሳሌ ጉራጌ አንዱ ጎሳ ነው። አዩ፣ አዳምጡ። ኦሮሞ አንዱ ጎሳ ነው። አዳምጡ። ሂጂ ትግሬ አንዱ ጎሳ ነው። ስልጤ አንዱ ጎሳ ነው። አዳምጡ። የነብዩ ጎሳ ምን ተብሎ ይታወቃል? እሱን ያውቁ፣ እሱን ማወቅ አለባቸው? የነብዩ ጎሳ ምን ተብሎ ይታወቃል? ማነው የሚነግረኝ ጎሳቸው እ እ አረብ አረብ ሙከራው ቆንጆ ነው። አረብ አይደለም። እሺ ምን አረብኛ አይደለም እ ሳባ አይደለም። የነብዩ ጎሳ እሺ፣ ቁረይሽ ቁረይሽ። የነቢዩ ጎሳ ምን ተብሎ ይታወቃል? ቁረይሽ ተብሎ ይታወቃል። እሺ፣ ቤተሰባቸውስ? ቤተሰቦቻቸው ምን ይባላሉ? በቃ የመጨረሻ ጥያቄ ነው ይሄ፣ ይሄ ጥያቄ የመጨረሻ ጥያቄ ነው። የነቢዩ ቤተሰብ ምን ተብሎ ይታወቃል? ቤተሰባቸው አረብ አይደለም አይደለም ይሄን እኔ ልንገራችሁ። ሀሽም ይባላል። ሀሽም የሀሽም ቤተሰብ ይባላሉ። የዘር ግንዳቸው አረብ ነው። ነቢዩ የእስማኤል ዘር ናቸው። ነቢዩ ስ ሰለም የእስማኤል ዘር ናቸው። እስማኤል ደግሞ የኢብራሂም ነው። ስለዚህ ነቢዩ ስ ሰለም ናቸው አረብ ናቸው ማለት ነው። ያው እንሻ አላህ የዛሬውን ጥያቄ እዚህ እናቆማለን።